እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። የጀመርነውን ትምህርት እንቀጥላለን። ስለዚህ የጀመርነው ትምህርት መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እና አደጋው በሚል ነው እና መንፈሳዊ እንቅልፍ ወንድሞቼ፣ በነገራችን ላይ ያመለጣችው ቤተ እስጢፋኖስ በሚል ከስር አያይዤላችኋለሁ። ሄዳችሁ ብትሰሙት ይጠቅማችኋል። ይሄ ክፍል ሁለቱ ነው። እግረ መንገዳችሁን ወንድሞቼ ሰብስክራይብ ብታደርጉ ቢያንስ ላይቭ ላይ ወጥቼ በዩቱብ ማስተማር ይረዳኛል፣ እና ብትረዱኝ ደስ ይለኛል። ዞሮ ዞሮ የተነሳንበት መንፈሳዊ እንቅልፍ አደጋ ነዋል። መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ አደጋ አለው። እንደውም ስንማር ምናልን የጀመርነው መንፈሳዊ እውርነት ነው የጀመርነው፣ አሁን መንፈሳዊ እንቅልፍን እየተማር ነው። መንፈሳዊ እውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል፣ ወይም ለመንፈሳዊ ድንዛዜ አሳልፎ ይሰጠናል። ይሄ መንፈሳዊ ድንዛዜ ደግሞ በሰዓቱ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት ማለት ደግሞ ሁለተኛ ሞት ነው። ይሄ ማለት ሲኦል ነው ብለን ተማር ይሄን ተማር እንግዲህ ይህንን ነበር የተማርነው። አሁን በዚህ በክፍል ሁለት ውስጥ በተለይ የምንማረው ይህንኑ መንፈሳዊ እንቅልፍ ነው ምንድን ነው ብለን በነገራችን ላይ የዚህ የዚህ ትምህርት ዓላማ መንፈሳዊ እንቅልፍ አደጋ አለው ብለን ስንማር ምንድን ነው፣ በዘመናችን ከምን ጊዜውም በላይ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ ስለበዛ በቤተ ክርስቲያን ራሳችንን እንድንመረምርና በእግዚአብሔር ቃል እንድናስተካክል እንደ እግዚአብሔር ቃል እንድናስተካክል ነው። ስለዚህ ምንድን ነው መንፈሳዊ እንቅልፍ ብለን ብንል መጀመሪያ እንቅልፍ፣ መቼም ስለ እንቅልፍ ማስተማር አይጠበቅብኝም ግን እንቅልፍ ራሱ ተውና መንፈሳዊውን እንቅልፍ፣ ስጋዊ እንቅልፍ እንኳን ያለ ቦታው ከሆነ አደጋ ቅርብ ቀን አንድ ቴሌቪዥን ስመለከት አንድ ታዋቂ አርቲስት በትልልቅ ሰዎች ስብሰባ ላይ እንቅልፍ ወሰደውና፣ መቼም ዘመኑ ክፉ ዘመን ነው። ሰው እኮ ያዝንላችሁ፣ እንደዚህ ያድርገው። ቀስ ብለው ቀዱትና ቫይራል ለቀቁት። ይሄ መቼም በአንድ በኩል ነውር ነው። እቺ የነውራችን ጥግ ሰማይ ደርሷል። ዞሮ ዞሮ ያሳፍራል ነው አይደለም። መንፈሳዊ እንቅልፍ ስጋዊ እንቅልፍ እንኳን ያለ ቦታውና ያለ ሰዓቱ ሰው እንቅልፍ ከያዘው፣ አዎ ሰው ግምት ውስጥ ይወድቃል። መንፈሳዊ እሱ ብቻ አይደለም፣ ስጋዊ እንቅልፍ ማሳፈር ብቻ አይደለም፣ ሰው ፊት ሞትን ሊያስከትል ይችላል። ሾፌሮች ብዙዎች አልቀዋል፣ በሌሊት እየነዱ እንቅልፍ እየወሰዳቸው። ብዙ ሰዎች እንቅልፍ ያለ ቦታው የሆነ እንቅልፍ ሞት ያመጣል። ይሄ ስጋዊ እንቅልፍ ነው እያወራው ያለሁት። መንፈሳዊ እንቅልፍ ወንድሞቼ፣ ከዚህ ይከፋል። መንፈሳዊ እንቅልፍ በጊዜው ካልታከመ ለመንፈሳዊ ሞት አሳልፍ ውስጣል። መንፈሳዊ ሞት ማለት ከእግዚአብሔር መለየት፣ ከእግዚአብሔር መራቅ፣ ሁለተኛ ሞት ሲኦል ማለት ነው። ይቅርታ። ስለዚህ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ሲባል ምን ማለት ነው ብለን ብንል አንድ ሰው በመንፈሳዊ ሕይወቱ ወይም በእግዚአብሔር ነገር ንቁና ዝግጁ ሆኖ አለመገኘት፣ ወይም መንፈሳዊ እንቅልፍ ወይም ድንዛዜ ማለት በመንፈሳዊ ሕይወት እንቅልፉ አንድ ሰው ፈዛዛ ደንዛዛ ልበደንዳና ምንም የማይሰማው ሲሆን መንፈሳዊ እንቅልፍ ይዞታል ይባላል። ማለት በእግዚአብሔር ነገር በቤተ ክርስቲያን ነገር አንድ ሰው የማይረዳ ማለት እንደው እንደ በቃ ግድ የለሽ ከሆነ ምን ይባላል? ልቡ የደነደነ ነው ይባላል። ለምሳሌ ልባቸው የደነደነ ህዝቦችን እግዚአብሔር በየዘመናቱ እየገሰጸ ነበር። ለምሳሌ ኢሳይያስ ምዕራፍ ስድስት ቁጥር ዘጠኝ ሄዳችሁ ብታዩ ሕዝቡን እስራኤልን እግዚአብሔር ልባችሁ የደነደነ ነው፣ እኔ እንኳን እንዳልፈውሳችሁ እንዳትድሉ፣ በቃ ልባችሁ ደነደነ ዳይ ሆኖ። መድኃኒታችን ኢየሱስ ክርስቶስም በማቴዎስ ምዕራፍ አስራ ሦስት ላይ ይህንን ህዝብ ለምን በምስጢር ትነግራቸዋለህ? ለምን በቃ ፍለፊት አትናገርም? ማዋሪያቸው ታዲያ ይህ ህዝብ ልቡ የደነደነ ነው። ይህ ህዝብ ይሰማል ግን አያስተውልም። ይሄ ህዝብ ያያል ግን አይመለከትም። ልቡ ደንድኗል፣ ልቡ ተለውጦ እንዳልፈውሰው። የዚህ ህዝብ ልብ ልቡ ደንድኗል። ምንድነው ነጥቤ ወንድሞቼ? በየዘመናቱ የልብ ድንዳኔ አለ። ዛሬም በቤተ ክርስቲያን፣ ዛሬም በምድራችን ላይ ከሚገባው በላይ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ በዝቷል። ስለዚህ መንፈሳዊ እንቅልፍ ወይም ድንዛዜ ማለት ልበደንዳና መሆን ማለት ነው። ልቡ የጨለመ እግዚአብሔርን አገለግላለሁ ይል ይላል ግን እሱ ልቡ ከመደንደኑ የተነሳ ዲያብሎስን ነው የሚያገለግለው። እግዚአብሔርን አገለግላለሁ ይላል፣ እሱ ግን ልቡ ከመደንደኑ የተነሳ የሚያገለግለው ጣዖት ነው። ሰው እንኳን ቢነግረው ሰውን ሊገድል ይነሳል። ልበደንዳናነት ይሄ ነው ልበደ እንዳናነት ወይም ደግሞ መንፈሳዊ እንቅልፍ። እንግዲህ መንፈሳዊ እንቅልፍ አደጋ አለ ብለናል፣ ወንድሞች። መንፈሳዊ እንቅልፍ ማለት በእግዚአብሔር ነገር፣ በክርስቶስ ነገር፣ በቤተ ክርስቲያን ዓላማና በቤተ ክርስቲያን ነገር ግድ የለሽ መሆን፣ ሰነፍ መሆን፣ ታካች መሆን፣ ስልቹ መሆን። አሁን ብዙ ሰዎች የእግዚአብሔርን ቃል ይሰለቻሉ። በእርግጥ እኛም አገልጋዮች ብዙ የምናሰለች አገልጋዮች አለን ሕዝቡን የምናሰለች የምናወራውን የማናቅ ራሳችንም አሰልችዎች ከእግዚአብሔር ክብር ይልቅ የራሳችንን ክብር የምንፈልግ የተሰቀለውን ክርስቶስን ከመግለጥ ይልቅ የእኛን ትምህርትና እውቀታችንን መግለጽ የምንወድ መንፈሳዊ ውሮች ብዙዎች እኛም አገልጋዮች ስለዚህ ህዝቡም አይፈረድበትም። ይሄ ሲባል እውነተኛ አገልጋዮች የሉም ማለት አይደለም። ይሄ ሲባል ሁሉ ህዝብም ደግሞ ሁሉ ምዕመን አይደለም ለእግዚአብሔር የነቁ ትኩስ የሆኑ አሉ። ለእግዚአብሔር የሚቀሩ ምዕመናን አሉ ከልባቸው። ስለዚህ መንፈሳዊ እንቅልፍ ማለት ምንድን ነው ብለን ብንል በእግዚአብሔር ነገር ግድ የለሽ መሆን በእግዚአብሔር ነገር ሰነፍ መሆን ታካች መሆን የእግዚአብሔርን ቃል መሰልቸት፣ ጸሎትን መሰልቸት። ቅርብ ቀን ከሰው ጋር ሳወራ ነበረ። አንዳንድ ቦታ ጸሎት ስናደርግ በማህበር ሊሆን ይችላል፣ ወይ ሰሞት ውስጥ አሳጥሩት አሳጥሩት። እኛም ደግሞ አገልጋዮች እኮ አንዳንድ ጊዜ የምናደርገውን አናውቅም። አንዳንድ ጊዜ አንድ አንድ ልጆች ጋር ቅድም ሳውራ ነበር እና አንድ ቅዳሴ እያሳየ በቅዳሴ ጉዳይ ስንነጋገር እኔ አላስተዋልኩትም፣ እነሱ አስተውለታል። ቅዳሴው ላይ የተባለውን ነገር ሰምታችሁታሉ? አልኳቸው። አይ አልሰማንም ማለ እንዴት ነው የማትሰሙት? በምትሰሙት ቋንቋ አይደል? እንዲቀርበላቸው እንዴት ነው የማትሰሙት? አልኳቸው፣ ስላቸው፣ ብላቸው። አይ እኛ አልሰማንም፣ ይቅርታ አባታችን ነበርና ጠገብ ቁጭ ብለን ግን አልሰማንም ማለት ነው። ስለዚህ እሺ ቆቆስ ወደ ኋላ ላርግና አሁን ስሙት አልኳቸው። ወደ ኋላ አደረኩና እንዲሰሙት አደረኩ። ይህን ማመጣላችሁ እኛ አገልጋዮችን አንዳንድ የምናደርገውን አናውቀውም። እግዚአብሔር በብዛት አይደለም፣ ወንድሜ፣ በጸሎታችን ብዛት አያምንም። እግዚአብሔር በፍጥነትም አይደለም፣ በልኩ እጅግ ማብዛትም እጅግ ማሳነዝም ልካል የእግዚአብሔር ክብር በሚገለጥበት ልክ ነው ማቅረብ ያለብን ጸሎታችንን። ይህን ቃል የምትሰሙ ስትጸልዩ ሰዎች ስላሉ በማስረዘም ሰዎች ስለሌሉ በአጭር በማድረግ አይደለም ክራይቴሪያው መሆን ያለበት። ስንጸልይ ቅድመ እግዚአብሔር እንዲደርስልን በልኩ እግዚአብሔር ክብር ይገለጥበታል በሚል ደረጃ ነው ጸሎታችንን ማድረግ ያለብን። ስለዚህ ለልጆቹ አሰማዋቸው። እንደገና ሳሰማቸው ሶስቱም ልጆች ከት ከት ከት ከት ብለው አይ ካህኑ በቃ እንደ ይፈጥን ነበር ካህኑ ለመጨረስ ሰዓቱ ሄዶ እንግዲህ አጥሮበታል እና ልክ ነው። ቤተ መቅደስም እኛም ያዛርገው ትሩጡ ያዚ ያዛርገው ባሌል አፍጥኑት፣ አፍጥኑት ትሩጡ ሰዓት የለም ዊ አር ሌት። ልጆቹ ሳቁ። ልጆች የሳቁ እግዚአብሔር እንዴት ይስቅብን ይሆን? ነውር ነው፣ ነውር ነው። ረጋ ማለት አለብን በጸሎታችን። ይህ እናንተም ብቻ እኔንም ይመለከታል። እኔም ስጸልይ ረጋ ማለት አለብን። አንዛዝችም ሰውን ከማሰለች አሳጥሬም ሰው የለምና ብዬ አሳጥረ ይመርጥ ልካለ ምንጊዜም ክራይቴሪያችን መሆን ያለበት ጸሎት ላይ የእግዚአብሔር ክብር የሚገልጥበት ምንም በቃ እግዚአብሔር ወንድሜ ምን አለ ብትሰማ እግዚአብሔር ጸሎትን በማስረዘም ብዛት በረከት አይሰጥህም። ወይም ደግሞ ቸኩለ በማለት ስላልክ ብቻ ጸሎት ጸል ያለው ስላልክ በረከት አታገኝም። ስለዚህ ጸሎት የእግዚአብሔርን ክብር የሚገልጥ መሆን አለበት። ሶስት ቃል የምትሆን ወንድሞች በንጹህ ለእግዚአብሔር ማቅረብ። ስለዚህ ምን ለማለት ነው? መንፈሳዊ ድንዛዜ ማለት ግዴለሽ፣ ሰነፍ፣ ስልቹ መሆን። አያችሁ? ስልቹ መሆን። ልጆቹ በኋላ ያሉትን ነገር ተመልሼ ያን ቅዳሴ ስመለከተው እውነትም፣ እኛ እንግዲህ ስለምናቀው ወይም ስለለመን ነው። ለእኛ ምን ማለት ልክ ነው፣ ልክ አይደለም። ያ ፍጥነት ልክ አይደለም። ስለዚህ መንፈሳዊ ህይወት ስልቹ መሆን አያስፈልግም በነገራችን ላይ መድኃኒዓለም ክርስቶስ እኮ ፈሪሳውያንን ጸሎት እኮ በማስረዘማቸው ወቅሷቸዋል እኮ ይህንን እንዴት ነው ማንማረውኝ ጸሎት በማስረዘማችሁ እግዚአብሔር አይሰማችሁም ዝም ብላችሁ ሚሪፒቴሽን በመደጋገማችሁ ብዛት እግዚአብሔር አይሰማችሁም አትቀልዱ አላቸው እኮ መድኃኔዓለም። እኛንም እኮ እንደዛ አይለናል። ወንድሞቼ ይህንን ወደ ሌላ አታሻግሩት። ይህንን የራሳችንን ጸሎት መገምገም ነው፣ መገምገም ነው። ስለዚህ ግድ የለሽ መሆን ማለት ነው መንፈሳዊ ድንዛዜ ወይም መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ስሜታ ማጣት፣ ግድ የለሽ መሆን፣ ፓሽን ማጣት ምንም የማይመስለው ሰው አለ። አንዳንድ ሰው በቃ ምንም የክርስቶስ ነገር ሲነገር ምንም በቃ ድንዝዝ ነው። በቃ እሱ ጋንግሪን እንደያዘው ሰው እንደዚህ እኮ ነው። ጉሩ የሚደነዝዘው ይሄ ዝሆን የያዘው ሰው ታውቃላችሁ። ጉሩ እኮ የደነዘዘ ነው። ዝሆን የያዘው ጉሩ ዝሆን፣ ጋንግሪን ታውቃላችሁ አይደል? የሚሆን ስለዚህ መንፈሳ በመንፈሳ ህይወቱም የደነዘዘ ሰው በቃ በእንትን የለውም ስሜት የለውም የእግዚአብሔር ለዚህ እኮ ነው አዎ ስሜት የላችሁም ወይ የቀረባችሁት ነገር አላችሁ። የሎዶቅያን ቤተክርስቲያን ወይ ትኩስ ወይ ቀዝቃዛ አይደለም የተባልኩ ለዚህ ለብ ያልክነ በቃ ድዙ ዝነ እተፋሃለሁ ወይም ምን ማለት ነው? ወይ እንደማያምኑት ሰዎች አሉ ቀዝቃዛ፣ ወይ ደግሞ እንደ እንደሐዋርያት እንደ ቅዱሳን አዎ ትኩስ እንደሆኑት አይደለህም፣ እተፋሃለሁ ወንድሞቼ ይሄ ቀላል ነገር እንዳይመስላችሁ። ስለዚህ መንፈሳዊ እንቅልፍ ማለት ፓሽን ማጣት ወይም ደግሞ ስሜት አልባ፣ ድንዙዝ መሆን፣ ግድ የለሽ መሆን። ሐዋርያት እኮ በመንፈሳዊ እንቅልፍ እንቅልፋምነት የተወቀሱበት ጊዜ ያለ መጻለ ያቀቷቸው በጌተ ሰማኒ። እንደገና ደግሞ ንቃት የተመሰገኑበት ጊዜ አለ በመንፈሳዊ ንቃታቸው። ለምሳሌ ወደ ጌተ ሰማኒ ማነው ወደ ኢማውስ ሲሄዱ ክርስቶስ ሶስተኛ ሰው ሆኖ ይከተላቸው ነበረ። በዛን ጊዜ ክርስቶስ ወንድሞቼ ሲነግራችሁ ልባችን በውስጣችን ይቃጠል ነበረ ይላል። አያችሁ፣ እግዚአብሔር ሰው እንደዚህ ነው ማለት የነቃ ሰው እንደዚህ ነው። ዳዊት ምንድን ነው? ለእግዚአብሔር ቤት ይቀና ነበረ፣ ያለቅስ ነበረ። ኤርሚያስ ያለቅስ ነበረ። ስሜት አላቸው። አሁን መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ማለት ስለ እግዚአብሔር የሚሆን ስለ ክርስቶስ የሚሆን ስለ ቤተ ክርስቲያን ግድ የለሽ መሆን ስሜት አልባ መሆን ላክ ኦፍ ፓሽን እንለዋለን። ይህ ብቻ አይደለም። መንፈሳዊ እንቅልፍ መሰል በሐሰት በሸፍጥ ውስጥ መኖር፣ በውሸት ውስጥ መኖር፣ በማስመሰል ውስጥ መኖር። ወንድሜ እግዚአብሔር ይህንንም አይቀበልም። አይቀበሉም። ይህም መንፈሳዊ ድንዛዜ ነው። ሰዓቴ ስለሄደ እዚህ ጋር ፈጠን ልበልና ልዝጋው። መንፈሳዊ እንቅልፍ ማለት ያለኝ ይበቃኛልን አለማወቅ፣ እየበሉ ማስታወክ፣ ማግበስበስ፣ ሁሉን ነገር ለምድርና ለምድራዊ፣ ለዓለምና ለምድር ብቻ መኖር። የእግዚአብሔር ሰዎች ግን እንደዚህ አይደለም። ያለኝ ይበቃኛል ከሁሉ የበለጠ የእግዚአብሔር ሰዎች ምንድነው የሚሉት? እኔ እኮ ክርስቶስን ካለኝ ብቻውን በቂ ነው። እውነት ነው ወንድሞች የጸሎት የእሱ ነው። እግዚአብሔር ክርስቶስ እግዚአብሔርን ካገኘነው ክርስቶስን ካገኘን ብቻ በቂ ነው። ወንድሜ ስማ፣ ምንም ይዘባቴ እግዚአብሔርን ካገኘነው ብቻው በቂ ነው። ለዚህ ነው የጸሎት እግዚአብሔር፣ እባክህ እግዚአብሔር አንተ በቤቴ ግባ፣ እግዚአብሔር አንተ በሕይወቴ ግባ። አቃለዋ እግዚአብሔር ሲመጣ ሁሉም ይሞላል። ወንድሜ እግዚአብሔር ሲመጣ ወንድሜ፣ ጎደለ ያልከው ሙሉ ይሆናል፣ ጢም ይላል። እግዚአብሔር ሲመጣ ተስፋ የቆረጥክበት ነገር ተስፋው ይለመልማል። ለዚህ ነው እግዚአብሔርን ማስቀደም እግዚአብሔርን ማግኘት እና ያለኝ ይበቃኛል። እስቲ እግዚአብሔር ልፈልገው። በመጠን በመጠኑ ኑሩ እኮ ነው የሚለው፣ በመጠኑ ኑሩ እኮ ነው የሚለው ወንድሞቼ። ስለዚህ ይሄ መንፈሳዊ ድንዛዝ ይባላል፣ ወይም ደግሞ በመንፈሳዊ ህይወት እየኖርን ነው ብሎ በግማሽ ማመን ከፍሎ ማመን ለምሳሌ ቤተ ክርስቲያን ይላል ያስቀድሳል፣ አይደል እኮ ትንሳኤ ሙታን አለ ይባላል። ሰው ከሞት በኋላ ግን ሪሊ ይነሳል ይነሳል? እኔ እንጃ ሰው እንዳይል ሰው ፊት ይፋራል። እንዲህ አይነት ህይወት መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ። ይሄ ብቻ አይደለም ወንድሞቼ፣ የመጨረሻው መንፈሳዊ መዓዛ ማጣት። ክርስቲያኖች መዓዛ አላቸው፣ የእግዚአብሔር ሰዎች መዓዛ አላቸው። አንድ ሰው መዓዛ ከሌለው እሱ ችግር ውስጥ ነው፣ እንቅልፍ ላይ ነው ያለው። ለምሳሌ ቅዱስ ጳውሎስ ለሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር 14 ላይ ምን ይላል? እኛ እኮ ለእግዚአብሔር የክርስቶስ መዓዛዎች ነን፣ ለሚድኑት ሰዎች ሕይወት የሚሰጥ መዓዛ፣ ለሚጠፉት ለሚሞቱ ሰዎች የሚገድል መዓዛ ነን። እኛ የእግዚአብሔር ወይም የክርስቶስ መዓዛዎች የእውቀት ማዕዛዎች ማዕዛዎች ነን ይላል። ነገር ግን በክርስቶስ ሁልጊዜ ድል በመንሳት ለሚያዞረን ለእኛም በየስፍራ ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሆን። የእውቀትን ሽታ የእውቀትን ማዕዛ እኛ እኮ ለቁጥር 15 ላይ ሁለተኛ ቆሮንቶስ ምራፍ 2 ቁጥር 15 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ ማዕዛዎች ነን። አያቸው ወንድሞቼ በክርስትና ህይወት፣ መዓዛ ክርስቲያኖች መዓዛ አላቸው። አንድ ሰው ክርስቲያናዊ መዓዛ ካጣ እሱ መንፈሳዊ ድንዛዜ፣ መንፈሳዊ ሞት ውስጥ ነው ያለው ማለት ነው። መንፈሳዊ እንቅልፍ ውስጥ ነው ያለው። ይሄ መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ደግሞ በጊዜ ካልታከመው ደምን ይወስደናል፣ ወደ መንፈሳዊ ሞት ይወስደናል። እሱ ደግሞ ሁለተኛ ሞት ማለት ነው። ግን እግዚአብሔር የሚፈልገውን ነገር ልንገራችሁን አላቁም። እግዚአብሔር በመንፈሳዊ ህይወታችን ፈዛዛ ደንዛዛ እንድንሆን አይፈልግም። እግዚአብሔር በመንፈሳዊ ህይወታችን ንቁ፣ ትጉ አለርት ሆነ ንቁ ሆነን እንድንኖር ክርስቶስን እየጠበቅን ልክ አንድ መልካም አገልጋይ ጌታውን እንደሚጠብቅ ወይም ደግሞ ጎበዝ ዘበኛ ኃላፊነቱን እንደሚወጣ ንቁ ሆኖ እንደዛ እንድንጠብቀው ነው። እግዚአብሔር የሚፈልገው ስለ ክርስቶስና ስለ መንግስቱ፣ ስለ እግዚአብሔር ለማወቅ፣ ለመረዳት፣ ለመና ለመኖር በዚህ ህይወት ውስጥ ስንመላለስ የመንፈሳዊ ንቃት ነው። እያንዳንዱን ቀን በአግባብ ስንሄድ፣ እንደ እግዚአብሔር ሀሳብ በምንችለው መጠን በአግባቡ በክርስቶስ መንገድ ስንሄድ፣ በዲያብሎስ በሰፊው አይደለም፣ በክርስቶስ መንገድ ስንሄድ እግዚአብሔር ደስ ያሰኘዋል። የክርስቶስ መንገድ ቀጭነች ብያቸዋለሁ። የዲያብሎስ መንገድ ነው ሰፊ። ለምን? የክርስቶስ መንገድ ምንድን ነው አለ? ፍቅር ነው። የክርስቶስ መንገድ ይቅርታ ማድረግ ነው፣ ምህረት ነው። የክርስቶስ መንገድ ለእግዚአብሔር መለየት ቅድስና ነው። የክርስቶስ መንገድ ወገኖቼ፣ ንጽህና ነው። ከዚህ ዓለም ጉድፈት፣ ከዚህ ዓለም ቆሻሻ በንስሐ ራስን ማጠር ነው። ይህ በክርስቶስ መንገድ መመላለስ ነው። እግዚአብሔር የሚወደው አያችሁ፣ በአግባቡ መመላለስ፣ አሁ በእውቀትና በጥበብ መመላለስ እውቀት ወገኖቼ ወሳኝ ነው። በነገራችን ላይ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምን እንደሚያመጣት አውቃላችሁ? መንፈሳዊ እውቀት ማጣት፣ የጸሎት ህይወት ማጣት፣ ንስሐ ማጣት፣ ይህ መንፈሳዊ እንቅልፍ ነው ያመጣል፣ ከእግዚአብሔር መለየት ያችሁ። ስለዚህ በጥበብ በእውቀት ማየት። እኔ አሁን እዚህ ጋር አቆማለሁ፣ ጨርሻለሁ። ምክንያቱም ሰዓታችን ሄዷል። በአጠቃላይ መንፈሳዊ እንቅልፍ ምንድን ነው ብለን ብንል በመንፈሳዊ ሕይወት ውስጥ ለእግዚአብሔርና ለእግዚአብሔር ነገር ቸልተኛ መሆን፣ ፈዛዛ ደንዛዛ መሆን፣ ምንም የማይመስለው መሰልቸት። ብዙ ሰው እግዚአብሔርን ቃል ይሰለቻል፣ ይሰለቻቸዋል። ወንድሞች ጸልዩ፣ ከሰለቻችሁ እግዚአብሔርን ቃል ከሚገባው በላይ ተወዳል። ደግሞ እግዚአብሔር ሚስጥሩን ያፈስላቸዋል ስለዚህ መጸለይ ነው። ስትጸልዩ እግዚአብሔር ያደርገዋል። ሁላችን በዛ ውስጥ አልፈናል። ግን ከዛም በኋላ የእግዚአብሔር ነገር የእግዚአብሔር መንፈስ ከነካችሁ በግድ በግድ በግድ ነው የምትላቀቁት ከእግዚአብሔር ቃል በግድ ምክንያቱም ስራ መስራት አለባቸዋ። እግዚአብሔር ደግሞ ሚስጥሩን ያበዛላቸዋል። ሳትማሩ እኮ ነው። ሐዋርያት እኮ ተምረው አይደለም። በመንፈስ ቅዱስ በቃ ሚስጥሩን እግዚአብሔር አሁን አንዳንድ ሰው ስለ ትምህርት ይመስለዋል። አይደለም፣ ትምህርት ጥሩ ነገር ነው፣ በትምህርት አምናለሁ። ግን እግዚአብሔር ሲነካችሁ ራሱ ቁጭ አድርጎ ያስተምራቸዋል። እናንተ ብቻ ማስታወሻችሁንና እስክሪብቶችሁን ይዘችሁ፣ እግዚአብሔር እባክህ አስተምረኝ፣ ጌታ፣ አንተን ነው ፈልገው፣ እባክህ ተናገረኝ። እኔ እኮ አይገባኝም፣ ምን ማለት ነው እኮ፣ አልረዳው። እግዚአብሔር ይገርማቸዋል፣ ያስተምራቸዋል። ይህንን ከራሴ ህይወት ነው የምነግራቸው። የሰው ማስተዋል የትም አይደርስም። ስለዚህ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ልጆችም ከኋላ እየጮሁ ነው። ይቅርታ። ሰላም እግዚአብሔር ይብዛላችሁ። መልካም ቀን ይሁንላችሁ። አሜን። ሰላም ሆኑልን። አሜን።